መዝሙር 85 በቅንፍ 86 የዳዊት ጸሎት። አቤቱ፥ ጆሮህን ወደ እኔ አዘንብል አድምጠኝ ችግረኛና ምስኪን ነኝና። ቅዱስ ነኝና ነፍሴን ጠብቅ፤ አምላኬ ሆይ፥ አንተን የታመነውን ባሪያህን አድነው። አቤቱ፥ ቀኑን ሁሉ ወደ አንተ ጮኻለሁና ማረኝ የባሪያህን ነፍስ ደስ አሰኛት፣ አቤቱ፣ ነፍሴን ወደ አንተ አነሣለሁና። አቤቱ፣ አንተ መሐሪና ይቅር ባይ ነህና፣ ምህረትህም ለሚጠሩ ሁሉ ብዙ ነውና። አቤቱ፣ ጸሎቴን አድምጥ፣ የልመናዬንም ድምፅ ስማ። ትመልስልኛለህና፣ በመከራዬ ቀን ወደ አንተ እጠራለሁ። አቤቱ፣ ከአማልክት የሚመስልህ የለም እንደ ስራህም ያለ የለም። ያደረግካቸውም አሕዛብ ሁሉ ይመጣሉ፣ አቤቱ፣ በፊትህም ይሰግዳሉ ስምህንም ያከብራሉ። አቤቱ፣ ድንቅ የምታደርግ አንተ ታላቅ ነህና፣ አንተም ብቻህን ታላቅ አምላክ ነህና። አቤቱ፣ መንገድህን ምራይ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ፣ አምላኬ ሆይ፣ በልቤ ሁሉ አመሰግንሃለሁ፤ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድነሃታልና። አቤቱ፣ አመፀኞች በእኔ ላይ ተነስተዋል፤ የክፉዎችም ማኅበር ነፍሴን ፈለጓት፤ በፊታቸውም አላደረግሁም። አቤቱ፣ አንተ ግን መሃሪና ሩኅሩኅ አምላክ ነህ፤ ማአትህ የራቀ ምሕረትህም እውነትህም የበዛ። ወደ እኔ ተመልከት ማረኝም። ለባርያህ ኀይልህን ስጥ፣ የሴት ባሪያህንም ልጅ ምልክትንም ለመልካም ከእኔ ጋር አድርግ። የሚጠሉኝ ይዩ ይፈሩም፤ አቤቱ አንተ ረድተኸኛልና አጽናንተኸኛልምና። መዝሙር 86 በቅንፍ 87። የቆሬ ልጆች የምስጋና መዝሙር። መሠረቶቹ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን ጢሮስም፣ የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ። ሰው እናታችንን ጽዮንን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሠረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጻሕፍት ይነግራቸዋል በአንቺም የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። መዝሙር 87 በቅንፍ 88 የቆሬ ልጆች የምስጋና መዝሙር፣ ለመዘምራን አለቃ በማሕላት ለመዘመር የእዝራኤላዊው የኤማን ትምህርት። አቤቱ፣ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮህ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸት ያዘንብል! ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋር ተቈጠሩ። ረዳትም እንደሌለው ሰው ሆኑ። ለዘላለም እንደማታስባቸው እንደ ተገደሉና በመቃብር ውስጥ እንደተጣሉ ተጣሉ። በሙታን ውስጥ እንዳሉ የተጣልኩ ሆኑ። እነርሱም ከእጅህ ተለዩ። በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጥኸኝ። በእኔ ላይ ቁጣ ጸና፣ መቅሰፍትህን ሁሉ በእኔ ላይ አመጣ። የሚያውቁኝን ከኔ አራቅህ፣ በነርሱ በእነርሱ ዘንድ ርኩስ አደረግኸኝ። ያዙኝ፣ መውጫም የለኝ። ዐይኖቼም በመከራ ፈዘዙ። አቤቱ፣ ሁልጊዜ ወደ አንተ ጮኽ እጆቼንም ወደ አንተ ዘረጋሁ። በውኑ ለሙታን ታምራትን ታደርጋለህን? የሞቱትስ ተነሥተው ያመሰግኑሃልን? በመቃብር ውስጥ ቸርነትህን እውነትህንስ በጥፋት ስፍራ ይናገራሉን? ታምራትህ በጨለማ ጽድቅህም በመርሳት ምድር ትታወቃለችን? አቤቱ፣ እኔ ግን ወደ አንተ ጮኽሁ፣ በጠዋት ጸሎቴ ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትህንስ ከኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለሞት የቀረብኩ ነኝ። ከፍ ከፍ ካልሁ በኋላ ግን ተዋረድኩ፣ ተናቅኩም። መቅሰፍትህ በላይ አለፈ፣ ግርማህም አስደነገጠኝ። ሁል ጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ ወዳጄንና ባልንጀራዬን ዘመዶቼንም ከመከራ የተነሳ ከኔ አራቅ። መዝሙር 88 በቅንፍ 89። የይዝራኤላዊው የኤታን ትምህርት። አቤቱ ምሕረትህን ለዘላለም እዘምራለሁ። እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብልሃልና፣ ምሕረት ለዘላለም ይመሠረታል፤ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማሉ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ መሠርታለሁ። አቤቱ፣ ሰማያት ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ፣ የሠራዊት አምላክ፣ እንደ አንተ ያለ ማን ነው? አቤቱ፣ አንተ ብርቱ ነህ፣ እውነትህም ይከብሃል። የባሕርን ኃይል አንተ ትገዛለህ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደ ተገደለ አዋረድኸው፤ በኃይልህም ክንድ ጠላቶችህን በተንሃቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት፤ ዓለምንና ሞላውም አንተ መሠረትህ። ሰሜንንና ደቡብን አንተ ፈጠርህ። ታቦርና አርሞኔምም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው። እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ፣ በፊትህ ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኃይላቸውም ትምክሕት አንተ ነህና፣ በሞገስህም ቀንዳችን ከፍ ከፍ ይላልና ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆችህ በራእይ ተናገር እንዲህም አል ረድኤቴን በሃያል ላይ አኖር፣ ከሕዝቤም የተመረጠውን ከፍ ከፍ አደረ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በርሱ ላይ አይጠቀምም፣ የአመጻ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ